ሁላችሁ የደብተራ ስራ እየተመታ ነው። ማን ነው ማን ነው ዛሬ ነገሩ እንዲለቀቅ የሚፈልግ በረከትህ፣ አገልግሎት፣ ደስታ፣ ሰላም፣ ቤተሰብ እንዲለቀቅ የምትፈልግ ቁሙ፣ በእግሮቻቸው ቁሙ፣ ቁሙ። መናፍስቶች መመታት አለባቸው። ሁሉ ሰው ይጸልያው። ያው ትዳርሽን የያዘ ልጅሽን የያዘ በረከትሽን የያዘ ዛሬ መመታት አለበት። አገልጋዮች ወደ ውስጥ ግቡ። የሚመቱ መናፍስቶች እሳት ብላ። ልቀቅ ልቀቅ! በሯን ደጇን፣ በረከቷን፣ ሰላሟን ዳይ አውት! እሳት አድርጌብሃለሁ፣ እሳት አድርጌብሃለሁ። ውጣ፣ ውጣ፣ ውጣ! ልታንከራትታት የተላክ መስተፋቀር፣ መስተፋቀር ፎቶ ላይ የተደገምክ እሳት አድርጌብሃለሁ። አሁን፣ አሁን የሁላችሁ የደብተራ ስራ እየተመታ ነው። ማን ነው፣ ማን ነው ዛሬ ነገሩን እንዲለቀቅ የሚፈልግ በረከትህ፣ አገልግሎትህ፣ ደስታ፣ ሰላምህ ቤተሰብ እንዲለቀቅ የምትፈልግ ቁሙ። በእግሮቻቸው ቁሙ ቁሙ። መናፍስቶች መመታት አለባቸው፣ መመታት አለባቸው። ሁሉ ሰው ይጸል ያው። ትዳሪሽን የያዘ ልጅሽን የያዘ በረከትሽን የያዘ ዛሬ መመታት አለበት። አገልጋዮች ወደ ውስጥ ግቡ፣ አገልጋዮች ወደ ውስጥ ግቡ። የሚመቱ መናፍስቶች አለ ውዳ። ዛሬ ለመጨረሻ ጊዜ እግዚአብሔር ነገራችሁን እንዲፈታ የምትፈልጉ ተቃውሙ።

አንድ እህት ላይ ከሀገር እወጣ አለዋለች። እንዳትወጣ አደረጋት። ከቤተሰብ ጋር እንዳትስማማ አደረጋት። ነገሯን በሙሉ ይሻለው ይላል። የተደገምኩት በጓደኛዋ ነው ተልኬ የገባሁት ይላል። ውደቀው፣ ውደቅ በሯን፣ በረከቷን፣ ደጇን ልቀቅና አዳልሞቲ ነኝ የምትል ጠቋር ነኝ የምትል በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ ሰላሟን በረከቷል ልቃቃት። አውጡት። ታይ ኤው የስ አግኝቼዋለሁ። እሳት ይብላህ፣ እሳት ይብላህ። ያስ ውጣ። አውጡት፣ አውጡት። እንደቆማችሁ ሁለት ልጆቻችሁን ከፍ አርጉ። አሁን ከፍ አርጉ እጆቻችሁን በጌታ በኢየሱስ ስም። በእናንተና በነገራችሁ ላይ የተሰራ መሳሪያ አሁን ይሰበር፣ አሁን ይሰበር፣ አሁን ይሰበር፣ አሁን ይሰበር። በረከትሽ ላይ የተቀመጠ ይሰበር። በረከት ላይ የተቀመጠ ይሰበር። ቤት ላይ የተቀመጠ ይሰበር። አገልግሎት ላይ የተቀመጠ ይሰበር። ልጆች ላይ የተቀመጠ ይሰበር። ሥራ ላይ የተቀመጠ ይሰበር። ፋይናንስሽ ላይ የተቀመጠ ይሰበር። ለመጨረሻ ጊዜ ከፍ አድርጎ ጌታ ሆይ በሉ ዛሬ በሉ ለእኔና በሉ ለቤቴ አርነት ስለሆነ አመሰግንሃለሁ።

ከአያት ከቅድማ አያት የምትመጣ አንተ ጨለማ በናዝሬቱ ጌታ በኢየሱስም ቅድሚያ የለመድክ ውጣ ውጣ። ዛሬ ኔትወርክን ቆርጫለሁ በክርስቶስ ኢየሱስ ደም በክርስቶስ ኢየሱስ ደም። አንከራ ትቼ እንደ ሰው ሳትኖር ነው የምትሞተው ይለኛል። ደስታ ሳታይ ነው የምትሞተው ይለኛል። አትችልም አትችልም። አሁን አሳድሰ ነበር እኔ ደግሞ በኢየሱስ ስም አፈርስ ባህለሁ። አልጋ ይዘን ምን ልታደርጉ ልጇ ትሆናለች። እናንተ ናችሁ። ኦፕሬሽን ልታስደርጓል። እነማናችሁ እናንተ? እኛ በጓደኞች ተሰብስበን። እሺ እራሳችሁን ግለጡ። እነማናችሁ እናንተ አሀ እሷ እንድትሰማ አትፈልጉ? አትፈልጉ? ቆይኔ የምልህ መስሪያ ቤት ነው ያሳደሳችሁባት ሰፈር ላይ ነው። በመስሪያ ቤትም በሰፈርም እህትዮዋን ደግሞ እንዲተብትብን ቁጭ አድርጌ ነው። እዛ የት ነው ያለችው እህትየው? ናዝሬት። አሁን ምንድን ነው ፕሮግራም? በዚህ ሴት ላይ ምንድን ነው ፕሮግራም? ልናጥፋት እንትን ልጅ እንዳትወልድ አስወርድ፣ ሁለት ጊዜ ሁለት ጊዜ ልጅ እንዳትወልድ ያደረጋችሁት እናንተ ናችሁ። ቤተሰቧን ልጆቿን የምትበጠብጡት እናንተ ናችሁ። ትዳሯን የምትበጠብጡት እናንተ ናችሁ። ሥራ ይፍረስ። እዚህች ፕላቴና ላይ ፕሮግራማችሁ ምንድን ነው? እሷ እንድትሞት? እናንተ መግደል ትችላላችሁ? አሁን አትችሉ። አዎ በቃ እስከዚህ ነው አቅሙ።

የመጨረሻ እሳት ይብላል። የሰማያት አባት እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን ይችን ብላቴና የሚፈልግ ጨለማ ይመታ በኢየሱስ ስም ይመታ በኢየሱስ ስም ይመታ። ከዚች ማይክሮ ሰከንድ ጀምሮ አይምሮን የሚያልፍ ሰላም ያገኘሽ በኢየሱስ ደም ሸፈንኳት።